ይስጥልኝ አካም ነገያ ሄድ ቶቴ ጠና ብለይ ወይም ነሁ መጨናነቅና መደበት፣ ከኑሮ ጋር መጋጨት፣ ግራ መጋባትና ሀሳብ ማጣት ይቀራል። ወደ ውብ የኪነ ጥበብ፣ የሙዚቃ፣ የጨዋታና ቁም ነገር አለም አብረን እንጓዛለን። ሁሉም ጥሩ ይሆናል። መለኪያ የሬዲዮ ድራማ። ከብሬ እውነት ነው የምልሽ፣ እንዳንቺ ዕድለኛ የለም። እንዴት ማለቱ ምንሽ? ምንም እንኳን ሰፈራችን ከተማ ቀመስ ቢሆንም እንዳንቺ ልጅ ዩኒቨርሲቲ ገብቶ የተመረቀ ብዙም አይደል። እሱስ፣ ልክ ነሽ። እሱንስ ማን እዚህ ይደርሳል? አለው ደረሰልን፣ ተመስገን፣ ተመስገን። እንግዲህ መቼ ሌታ ለፍሳም ነግሬዋለሁ። የልጆች አባት አመል አውጥቷል። መጀመሪያ እሱ ምከርልኝ ብያለሁ። ይምከርልኝ። ይመክርልሻል፣ ይመክርልሻል ቺ ለዚህማ፣ አንስ ይብላኝ እንጂ ለእኔ ልጆች ቢመረቁም ቢረገሙም አይሞቅ አይበርዳቸው። ለጉድ የተፈጠሩ ጉዶ። ተይ እንጂ ብናሽ፣ ተይ እንጂ እንደሱ አይባልም። ሰፈራችን ትልቅ ከተማ መሰለሽ እንዴ? በዛ ላይ ድህነቱም ምናምኑም የተጫጫ ነው። ወይ መጫንት፣ ለመጫን ለመጫንማ፣ ከአንቺ በላይ ድህነት የተጫነው ነበር። አልነበረም እሱማ ጫን ያለውን ድህነት በምን አሸነፍሽ? በእኛ በሰፈሩ ሰዎች ውለታችሁን፣ የላይኛው እሱ ይክፈላችሁ እንጂ። የታችኛው ፍስሐስ አስተምረን አስመርቀን ስራ ይዞ ዝም ይለናል። አያደርገውም። ምን ነው ገና ካሁኑ ልትቀየሪብን እንደ? እንዴት ብዬው ብዬ ደግሞ እሱ ወደ ምን እቀየራለሁ? ልቀ ብትሄ ራሱ እኔ ላይ አታደርግው። ፍስሀ ዩኒቨርስቲ ያለ ጠላ ሸጬ ካጠራቀምኩት ላይ ቀንሼ የላኩለትን ሁለት ጆግ በሶ ታስታውቅሻለሽ አይደለ? አራት ረሹ ስንት አመት በላው ነበር ያልሽ? ሁለት ጆግ በሶ አመት ይበላል እንዴ? ሊጠጣም ይችላል ግን፣ እሱ ጭብጦ ነው የሚወደው። መብላት መጠጣቱ ሳይሆን እንደው አመቱ አመቱን ወጣ ወጡም ጠላውም በኔ እጅ ጣፍጦ ፍስሀም ለመመረቅ መጣ። ሞያሽንማ ማንም ይመሰክራል እኮ። እንኳንም ኖርሽልን ፈጣሪ ይመስገን። እኛም ልጅ አስመርቀን አየ ነው እኛም። አዎ እኛም ብለሽ እኛንም አጥቀላቄና አሁን እኔ እንኳን በዲፕሎማና በዲግሪ ቀርቶ በሽማግሌ ተመረቀ ልጅ አለ። ተውብይ ተ ያው ምን ታደርገዋለሽ እንደው ላያስችል አይሰ አረ እኔ አልቻልኩም አልቻልኩም ዲ እናቴ ምን አማረሽ፣ ምን ጎደለብሽ? በሚሉበት እድሜ ተቀምጠው እየተቀለቡ እንዴት ልቻለው? ዲል የእኔ ልጆችማ ልጆች ናቸው። ኧረ ተይ፣ አረ እንደሱ አይባልም። አይ እንደሱማ አይባልም። ያው አንቺ ስለሆንሽ እንጂ ያው ገበናዬ ገበናሽ፣ የአንቺም ገበና የኔ ገበና አይደል እንዴ? አዎ ነው እንጂ። ያው እኔ ልጆችን በየሰው ፊቱ ማንሳት እንደው ደስ ስለማይልኝ እኮ ነው። በየሰው ፊት፣ ማን ነው ሰው? አንቺ ምን ነው እኔ ሰው አይደለሁም እንዴ? እንደሱ ማለት ሳይሆን አንቺ ፊት ማውራት የሰው ፊት የሚባልበት አይደለም ፊቴ ምን ሆነ ምን ሆነ ፊትሽ በይቴው ምኑን ፊቴን እንግዲህ ምንድን ምንድነው እረስቶትም ከሆነ አስታውሽልኝ ንገሪው አንደኛ የልጆቼን አባት ያስታክስልኝ፣ ሁለተኛ ወብይ፣ እንደው ባልጠፋ ሽማግሌ ፍስሀ ይሻላል ብለሽ ነው እንዴ? ከፍስሀ መመለስ በኋላ ልጆችሽን እንደ ክብሬ ብታሳድግ ይኖሮ ተቀላቢ ሆኖ አይቀሩም ነበር እያለ የጀመረው ጭቅጭቅ ነው። ለዚህ ያደረሰ ልጅ ማለት እንደ ፍስሀ ሳይውል ብሎ አድርም። ይኸውልሽ እኮ ለዛ ብዬ ነው። በይ ንገሪው። እሺ፣ እነግረዋለሁ። ሌላው ነገር ልቡ የፈቀደውን ያደርግልኝ። ሌላው ነገር ስትይ የችግር አይነት ብዙ ነው። የቱን ልበልሽ? ከፈለገ ላምን ቢሆን ላምን ምን ሊያልበልሽ ነው? ሊገዛልኝ እንጂ ዘሌ ፍስሀ እኮ መጣ። ለዚህ ነው ከቤት ድረስ ያስጠራሽ። ዘላለም ፍስሀ ጓደኛዬ ነው እኔ ሳለቂ ይመጣል ብለሽ እንዴት ታስቢያለሽ? ደጋግመን ተገናኝተናል። አንተ እንደ ልብ ታገኘዋለህ። ግን ያው በአጋጣሚ በምክንያትም ነዋ። እንዴ ሳራ አታኩርፊ። እድለኛ እኮ ነው፣ ተመርቆ ወዲያው ስራ ያዘ። ይኸውልህ፣ ለእኔ የእሱ መምጣት እንደዚም ብሎ መምጣት ብቻ አይደለም፣ እና መሄድ ነው። ቀልድ አያምርብህም። እሺ እሺ፣ በቃ አይልምደኝ፣ እሱም አልለመደ። እባክህ ማን ቀዱ በይሻንቺ ቀልጅልኝ። ማን ነው የጀመርሽውን ቀጥይልኝ። ይኸውልህ የፍሳ መምጣት ማለት ያን ሁሉ አመት የፈጀሱን ጥበቀ ያበቃ ማለት ነው። አራት አመት ነው ያን ሁሉ ሚስት ለመሆን አራት አመት መጠበቅ ማለት ምን ማለት እንደሆነ ይገባል አይገባም? ፍሳ ግን ይገባል እንበል እሺ። ከተማረ ሰው ጋር መኖር ምን እንደሚመስል መጓጓትን እንደኔ ልትረዳ ትችል። ሳይማር በፊት ከሱ ጋር ለመኖር አትጓጊም ነበር? እሱ አጓጓለሁ። ቢሆንም ቢሆንም አሁን እኮ ቢያመኝ በእውቀቱ፣ ቢቸግረኝ በብልሃቱ ያለ ስጋት እኮ ነው የሚያኖረኝ። እዚህ ላይ ነው እኔም ስጋት ያለኝ። አቱ ስጋ ደሳይላ የተማረ ሰው ጮኛ ነኝ። አሁን ደግሞ እንቀባለን። እሺ፣ ግን ብዙ አትጓጊ። ጓጓ። ቆይ፣ ምን ሆነ ያጓጓሽ? ነገርኩ እኮ። ምን ምን ልበል? የተማረ ባል አላት ነባሉ። ደሞዙን የሚቀበለው ረብጣ ብር፣ ኑሮዬ እንዴ። ለምን ነው እንዴ? ከተቀጠረ እኮ አንድ ወሩ ነው። ደሞዙ ረብጣ መሆኑን በምን አወቅሽ? ያን ሁሉ አመት ተምሮ ረብጣ ግን ስንት መስሎሽ ነው አንተ ስንት ይመስልሃል ረብጣ ብር ጠብቀሽ የገረጣ ሆነች ብቻ እንዳትቀሪ ቀልድ ያምርብህምሽ እሽ አይለምደኝም ፍስሐዬን ይናፈቀኝም ያህል ቀርቶ የምናወራበት ጊዜ እንኳን ማጣታችሁ ስጋት ውስጥ ትከቶኛል እኔ ናትስቀብለሽ እዚህ ላይ ማ ስጋ እንዴ ምናልባት ስራ ቦታው ከእኔ የተሻለች የተማረች እንደቱ ትችላለች ሴት ቢያገኝ አራ ያገኘ በምን አወቅ እሱማ እንዴት ላውቅ እችላለሁ ታዲያ ኧረ ያገኝም እንዴት አልከኝ? ሊያገኝም ይችላል ብልሽ ተኮርፌለሽ እንጂ ያገኛ። አረ፣ ስቀልድ ነው። እንዲ አምርብህም። እሺ እሺ፣ አይለምደኝ። አሁንማ አለመደብህ። እሱ አለመደህም እንጂ ዘላለም ምንም አታስቅም። እሺ እሺ እሺ፣ ማያምርብህም። እሺ ሳ እንዲሁ ለምንድን ነው በሌሊት እየወጣ ሀምሽታ የምትገባው? ከአቅሜ በላይ የሚጠብቁኝን ሰዎች ፈርቼ። ምን ነው ሰጋሽ እንዴ? ማ አዎ፣ እንዴት አልሰጋም። ለምን ልጅሽ ዲግሪ ከጫነ በኋላ ውለታ ዘንግቶ ኮራብን እንዳይሉ ሁሉም እየመጡ እያጡሁ። ገና ስራ መጀመሪያ አይደለም እንዴ? ትንሽ ታገሽኝ፣ እነሱም ይታገዙኝ እንዴ። ቆይ ዛሬ ማን መጥቶ ነበር? ለምሳሌ የታች ሰፈሩ አቶ ነጋ ከብቶቼ ሳርም አልግጥ አተላም አልሳሉኝ ምን ላደርግ ብለው ሊያማክሩ ስንት ተመላለሱ መሰለ። ምን እንደሚያደርጉ ምን አውቃለሁ። አእምሮ የለ እንዴ ነው የሚሉ? ወይ ጣጣ! እንደገና ደግሞ እቺ ማናት እውብዬ ነሽ የልጆች አባት እንደ ድሮ አልሆን አለኝ አመሉ ተቀይሯል ብላ አልቅሳል ነገር እች ወይ ጉድ! እና የተቀየረ የበፊት አመላቸውን መልሼ ልቀይርላቸው ወይስ እሳቸው ደግሞ ምን ላደርግላቸው ይችላሉ? ምን ሆነሃል ከምር የለም እንዴ? ብማርስ? ታዲያ እማዬ ብማርስ ብትገጽሰውም ብትመክረውም ይሰማሃል አለችህ። እንግዲህ ማዬ ሲጀመር ሲቆይ ጊዜ ከይዝ አግኝቼ ኧረ አይባልም፣ ኧረ አይባልም። አንድ ጊዜ ምን የመሰለ የበሶ ዱቄት የላኩልህ እኮ እሷ የገዛችሁን ነው። ግን ጊዜ አጣው ብትላት ምን ትላሃለች? አሁን ግፋ ቢል ፍስሀ በሶ የንም ጠጣ ውለታዬንም በላ ነው ምትል ነው። እንደው አትቀልድ ልጄ እባክህ። እንደው ምንም ይሁን ምን፣ የፀሐይ በተለይ የማሪቱን ውለታ መቼም ቢሆን የሚዘነጋ አይደል። እኔ እምልሽ እማዬ፣ የእነሱ ውለታ ብቻ ነው ያለብኝ? በቃ እሱስ ብዙ ነው። እየመጡ እየጠየቁ ቢያስጨንቁኝ እንጂ እንደው ለስንቱ መልሰህ ትችለዋለህ። ግን ግን ምነው ጠየቅ ውለታ የመመለስ እቅድ ላወጣ። እንደዛማ ከሆነ ጋችን በሬ የመመረቂያ ሱፈን ዋጋ ቀንሰው እኮ ነው የሰፉልን በቃ እንደው ማንን ጠርቼ ማንን ልተው? ልጄ ስትመረቅ ያንን የመሰለ በሬ የጣለው መንደርተኛ ሁሉ አዋጥቶ እኮ ነው። ስለዚህ ስለዚህ የመንደሩ ሰው ሁሉ ውለታ አለብኛ። አዎ አዎ፣ አየኔ ልብ እረስቸው። ምን ሌላ ባለ ውለታዬ ነው? እንደሱ ሳይሆን እንደው መጠየቅ መጨቅጨቅ መስሏቸው ፈርተው አስታውሽልኝ ብለው ነበር እኮ። ደግሞ እነማን የሆኑ እህቶችህ እንዳሉህ ወደ ከተማ ልክ ያስተምራችኋለሁ፣ ጸጉር ቤትም እከፍትላችኋለሁ ያልከውን ረሳኸው ወይ ብለውሀል። ወይ ጉድ! ደሞ ወንድሞቼ መንጃ ፍቃድ ብለውኛል። እሰየኔ ልጅ እሰይ! ለካ እነሱንም አልዘነጋሃቸውምና የከተማ ሹፌር ለመሆን በጉጉት የሚጠባበቁት አንተኑ ነው እኮ። እኔኑ አንተኑ ፍስሃይጊ፣ ወይ ለስላሳ ልድገም። ዝገሚ በእርግጥ አንዱ ይበቃኝ ነበር። እዛ ጋ ቆይ ቆይ ቆይ፣ እንዳሱር በቀሉ ተቀምጣ እያየችን ነው። አንዴ ምን አለች ይመስል ፍስሀን ስጠብቂ በቅምጥ አረጀሽ ብላ አልተሳለቀችብኝ ይመስል በደንብ እንድታይ እንፈልጋለን። ይህ ሰዋፍ አስገባዎች አይደል ሳርዬ። አሁንማ መጣ ያለኝ። ቶሎ አግብተህኝ አፋቸውን ታዘጋልኛለን። አግብተኝ ምን አግብተኝ አልኩ አስመስልከው እኮ ጨዋታ ጨምረሻል ትልቅ ቤት የሚያሰራ ግንባር የሆነ ቦታ እንፈልጋለን አሁን ገና ጦር ግንባር ከፈትሽ እኔ የምልህ መኪና ይቅደም ቤቱ የቱ አንተ ደግሞ ወይኔ ምን እንዳስጨነቀኝ ታውቃለህ? ከተጋባም በኋላ ስንተኛ እሺ ብሎ ካልጋው በስተግራ ይተኛ ይሆን የሚለው ነገር ነው አልጋ አስርተሽ ነው ማ? እኔ ኧረ በጭራሽ። የሚሰራ ሰው ግን አግኝቻለሁ። አንተም እኔም በግራ በኩል መተኛት ስለምንወድ ነው ያሳስብ። አሁንስ ግራ ገባኝ እንዴ። ምን ነው ግራ ያገባ? ያው በግራ መተኛት ስለምወድ ነው በዛው ግራ የሚገባኝ ብዙ ጊዜ። በቃ በቀኝ ትተኛለህ። እኔ በቀኝ መተኛት በጭራሽ እንደማልወድ ታውቃለህ አይደለም። ቀኛው ላይም ብለሽ መነሳት ብትወጂልኝ ጥሩ ነበር። እና ምን አልከኝ። አረ፣ ችግር የለም ችግር የለም። አልጋ የመግዛት አቅሙ ይኖረን እንጂ እንደፈለግ ሽው ትኖሪያለሽ። ብትፈልጊ በግራ ብትፈልጊ በቀኝ። ደግሞ ለሰርጌ ጌጤ የለበሰችውን አይነት ቀሚስ ሆነው፣ እኔ በነጩ ከለር ነው የምፈልገው። ሰርግም አለ እንደው። ከአሁኑ ወጪ መቀነስን ግን ብንለማመደው አይሻልም? ስራ አለ ምን ያሳስባል። የተማረ ሰው ሰርግ እንዲኖረን ነው የምፈልገው በዚህ ሁሉ ከተማረረስ። ማን አንተ ተማረሃል እንዴ? አይ፣ እንደው ዝም ብሎ አፌ ላይ ማን ነው ጭቅላቴ ላይ ጭንቅላቴ ላይ መጥቶብኝ፣ ነው የተማረረ ነው አደላ ያልኩት። ለመላሴ ማን እንዳቀበለው እንጃ። በል ዋጠው ዋጠው። ረረ ጓደኛዬ። ቆይ ለምንድን ነው የተማርኩት ያስብላል፣ በተለይ እንዲህ እንዳንተ ብዙ የሚጠበቅብህ ከሆነ። ቆይ እሺ ምን ላድርግ? ምን ላድርግ? አሁን ይሄ ከተማረ የሚጠበቅ ጥያቄ ነው? እኔ ጠንቆኛል። አንተ ቀልድ። እሺ ደግሞ እኮ ነገሩን ያባባሰው መማርህ ብቻ አይደለም። አውቃለሁ አውቃለሁ። ሁሉም ውለታ ውለታ ይሉኛል፣ የሚጠብቁብኝ ነገር በዛ። እንደው በሙቴ ምን ይቀነስልህ ቢባል ምን ትላለህ? ይሄ እንዲህ አደርገንልህ እንዲሆነንል የሚሉት ነገር ሌላስ? እናቴን በሀሳቅ ቋት እና ለስቦታ ባይመጡ ደስ ይለኛል። የምትጨምረዋለ ስለ ተማርኩ ሁሉን አዋቂ ሁሉን ችግር ፈቺ አድርጎ ማሰባቸውን ቢቀርልኝ። እሺ ይቀጥል። ምን ልቀጥል ምን ልቀጥል። መፍትሄ በእጅ ያለ ይመስል አታስለፍልፈኝ። መፍትሄም አይጠፋም። ምን እውነትን ነው ግን የፈጠሩብህን ጫናን እንዲረዱት ብቻ ነው። ትምህርት ላይ ያላቸውን ተስፋ ሳንገልባቸው ነው የምናደርገው። እሱ ነው መፍትሄ የሆነኝ እንጂ ተስፋቸውን እንኳን መግደል ቀርቶ አናሳምምባቸውም። ጥሩ በላ። ቀጥል ቀጥልሽ። ነገሩ የወረስ ነው ነው። ባናይ ባንሰማ ኖባይሉን እኛስ፣ የተማረ ሁሉ ሁሉን ቻይ እንደሆነ እናስባል ነበር። እንደውም እዚ ሀገር ላይ ችግር የሚፈጠረው በተማረው ሰው ነው። ለዚያ የሆን ትምህርትን ያቆምከው ለተማረ ያለን አመለካከት እንጂ መማሩ እኮ አይደለም ችግሩ። አሁን ችግሬን መፍቻ ጠቁመኝ እባክህን፣ እባክህን ዘሌ። በነገራችን ላይ ሀገር በቀል እውቀት ላይ ማተኮር ስለፈለግኩ ነው ትምህርቴን ያቆምኩት። አሁን ምን አለ ችግሬን የማስቆምበት መፍትሄውን ብትነግረኝ። አለኝ አላልከኝም፣ ችግሩ አመለካከታቸው ነው። ስለዚህ ሀገር በቀል ችግርን በሀገር በቀል መፍትሄ ብንፈታውስ ደስ ይለኛል ደስ ይለኛል። እሺ ምንድነው? ስለዚህ እንዲረዱት እናር ምኑን? ችግሩን ችግሩን። እንዴት ነሽ ክብሬ? እሰይ መጣህ። እንደምትፈልጊ መልእክት እንዳስቀመጥሽልኝ እንደሰማው ቀጥታ ወደ አንቺ ነው የመጣሁት። ቀጥታ እንደመጣህ ቀጥታ ተመልስልኛለህ። ምኑን? የምጠይቅህን። እሺ ፍስሃ ምን አስቦ ነው ማለት እንደ ምን አስቦ ነው? ጨነቀኝ እኮ ልጄ ያለ ድግስ ድንኳን ጥሎ ሰፈርተኛውን ኑልኝ አለው። ወይ ክብሬ ደረሱልኝ ቢል ነበር መጨነቅ ያለብሽ። እንደው ዘላለም እኔ እንዲህ ተሳቅቄ ትስቃለ? አሁን ምኑ ነው የሚያስቀው? እንዲሁ ነው ብቻ። ግን ምንም የማውቀው ነገር የለም። አቷሽኝ ዘላለም አቷሽኝ። አንቺን ምን ብዬ ዋሻለሁ? ክብርዬ፣ ከአንተ የሚቀርበው የለ። እንደ ምን አባቴ ላደርግ፣ ቢጨንቀኝ እኮ ነው። ጠሪውም ተጠሪውም ሲመጡ እናውቃለን እንዲው ግራ ቢገባኝ ወምነሽ ከምትሸጠው ጠላ ሁለት ጀሪካን አመጣው። መቼም ሰውን ባዶ አፉን አልሸኘው። ነገር ሰው አፉ መዘዝ እንደሚያመጣ ቢያቅ እንኳን ለወሬ ለጠላ አፉን ባልከፈተ። ምን አልከኝ? አንቺ አትጨነቂ፣ እሱ ለራሱ ያውቅበታል። ምንድን ነው የሚያውቀው? ራሱ ይነግረናል። አሁን እንኳን ሰፈርተኛውን በሙሉ ለምን እንደጠራሃቸው አትነግረኝም የኔ ልጅ ከእነሱ ጋር አንድ ላይ ትሰሚዋለሽ። ማ እንዴት ዋላችሁ እንዴ፣ ምን ነው ምን ነው ብለሽ ሰዓቱ ሳይደርስ ሰንጦልጥሎሽ መጣሽ? ምን አልከኝ? ታጣድፈሽ ማለቱ ነው። አስቦልሽ እኮ ነው። ላንቺ ያለውን ነገር ታውቅ የለም። እንዴው ያለው አውቃለሁ እኔማ። ባል ተብዬ ሳያይ መውጣቴ ነው የእሱን ነገር ነግሬህ የለ? አዎ አዎ። በዚሁ አጋጣሚ አፋታችኋለሁ። አትሆኝም እሱም አይሆንሽም አትቷኋኑም፣ በቃ አትቋኋኑም። ምንም አላለም እኮ ብዬ በእሱ ቤት እኮ ላንቺ ማድላቱ ነው። አይ የልጅ ነገር። ማን ነው ልጅ? ማን ነው ልጅ? ማን ነው ልጅ? አንተማ የልጅ አዋቂ ልጅ ነህ። ገና ስትወለድ እኮ ነው የጫንኩት። ምን ምን ምንድን ነው የጫንኩት? ዲግሪ ዲፕሎማ። ስወለድ ጫና ያለመጥ እንጂ የጫንኩት ዲግሪ እንኳን አልነበረኝም ነው ብዬ አረፋቴም። እንዴ፣ ቁጭ በይ እንጂ። እሺ፣ አንቺ ነሽ የታደልሹ፣ ሲወለድ አንስቶ የተመረቀ ልጅ ሰጥቶሻል። ውሸት! አረ አይባለም። ምኑ ነው ውሸት? ልጅ የራሱን በረከት ይዞ ይወለዳል የሚባለውን ነገር ይኸው ባንታየሁት፣ ማለቴ ላየው ነው። የት የት ነው የምታየው? ይኸው ከራስ አልፈ ለኔ፣ ማለቴ ለእኛ ልትትረፈረፍ አደል እንዴ? ድንኳን ጥላ የጠራህን ጠላ ልቅዳ እንዴ? ያሲ ልጅ ነገር እኮ እንደው ምንም አላማረኝም። ከዚህ በላይ እንዴት ይመር? ድንኳን ጥሎ የሚያስለቅስ እንጂ ውለታ የሚመልስ አይተሽ ታውቂያለሽ? እኔ አውቃለሁ እኮ ማን? ይኸው ይኸው፣ ራሴን በይጠጭው፣ ብዬ ጠጪ ጠላውን። አንተም ጠጣ። አቤት የእኔ ጠላ እኮ ጠላ አይደለም። እውነትም አይደለም ራኔ በስንት ጣዕሙ ምን በሞት ይሄ ጠላ ምን ይወጣለታል? እጅ የተሳመ ባለሙያ እኮ ነኝ። ከዚህ በኋላ መሳሙም ካለበት የሚሳመው የእኔ እጅ ነው። ደግሞ ስለ ጠላ እኔ ነኝ እናንተ የምታውቁት ስም። ከዚህ በኋላ ስለ ሁሉም ነገር የማውቀው እኔ መሆኔን ሁልሽም እንድታውቂ። እኔ ምለው እንደው አይሞቃችሁም እንዴ? ለምን ወደ ድንኳኑ አንሄድም? እሳዬ መቼስ እኔ ፊት ለፊት ነው የምትቀመጥ አደለ? እሱ የእኔ ቦታ ብቻ ነው። ይሁን ከጎንህ እንዴት ብትደፍሪኝ ነው ከጎኔ መቀመጥ የምታስቢው? ለመሆኑ ለምን እንደሞቀሽ ታውቂያለሽ? አታውቂም። እኔ ነኝ የማውቀው የቤት አሰራሩ ነው። ከዚህ በኋላ እኔ በምለው መንገድ ነው ሁሉን ነገር የምታደርጉት። ረ ጥሩ ባለሙያን የሰሩ እኔ ነኝ የማውቀው እናንተ። ይልቅ ያሰብክልኝን አድርግልኝና ወደ ቤት ልሄድ። ለእኔ መቼስ የተለየ ነገር እንዳሰብክልኝ አልጠራጠርም። ያሰብኩልሽ ሳይሆን ማሰብ የሚገባሽን ልነግርሽ ነው የጠራሁሽ። እኔው አንቺ ብቻ ሳቶኝ ሁሉም ከዚህ በኋላ የተገለጠልኝ አዋቂ መሆኔን አውቃችሁ በሚገባኝ ክብር ልታስተናግዱኝ ይገባል። ከዛ በኋላ የእያንዳንድሽ ችግር ይፈታልሻል። ምክንያቱም አዋቂ ነኝ። አዋቂ ልጅ? የምን አዋቂ ነው? አዋቂ ስትል አንቺ? ውብነሽ፣ ምንድን ነው ደግሞ የለበስሽው? የክቴን ኮተቴን አትይም? እኔ ፊት እንዲህ ተዝረክርኮ መምጣት አይቻልም። ኧረ ልጅ፣ እንዴት እንዴት ነው የሚያደርገውና የሚያናግረው? ኧረ እኔ ምንምም አልገባኝ ውኝ ፍሳ ማን ሆንክብኝ? ልጅ አዋቂ አዋቂ። ከዚህ በፊት እንደነበረው የሚቀጥል ነገር የለም። ውብነሽ፣ እጅ መንሻ ሳይዙ መምጣት አይቻልም። እኔ ምን ሊሰጠኝ ነው ብዬ እጅህን እያየሁ አንተ እጅ መንሻ ትለኛል? ምነው ፍሳ፣ የእኔ ውለታ ይመለሳል? ይመለሳል። ሁሉን የሚያውቅ ሁሉን ማድረግ የሚችል ሰው ነኝ። ማን አንተ? ጭራሽ አንተ አንቺ በልቶ፣ ለካ ውርደት ልታከናንበኝ ነው። ድንኳን ጥለህ ጠራኝ። ይሄ ነው ምላሽ? ይሄንን ጉድማ ለሁሉም እጄ እናገራለሁ። እንደ እኔ ለማዋረድ ምን አስመጣቸው? ከባለቤትስ አላፋታሽማ አትሄጂም በይ። እንደው ልጄ፣ በጤና ነው አይደለም። አንድ ነገር ሆኖ አልገድልሽም። የሆነ ነገር እናድርግ። እንዲሁ በሞት የዝማት ቤ በቁሜ ገደለኝ እኮ ማንሽም። ያለ እኔ ፈቃድ መሞት አይደለም መኖር አትችይም። ጭራሽ ሰው መጥቶ እንደኔ ከሚዋረድ ሄጅ እባክሽ። እንደው ሌላ ሰው ፊት አልዋረድ። የሆነ ነገር እናድርግ። በጤናው እንደዚህ ያደርጋል ብለሽ ነው? እንዲሁ ውብዬ ጤናውም አይደለም። እንዴት ዋላችሁ? ይኸው ይኸው ጓደኞቹ መጡ። እባካችሁ የሆነ ነገር እናድርግ። ውብዬ እባክሽ፣ የዛሬን አውጪ። የዛሬን ዘላለም ውብዬ፣ የዛሬን አውጪ ድሮም ቢሆን በችግሬ ደራሽ ነሽ፣ ገበናዬን ሸፋኝ አይደለሽ ነበርኩ። ምን ዋጋ አለው? ችግሬን ፍታ ብለው ከባሌ ሊያፋታኝ የተጠሩት ሰዎች ሳይመጡ የሆነ ነገር አድርጉልኝ እባካችሁ፣ እባካችሁ። ፍስሐ የሁሉ ነገር ለምን ምንድን ነው የተፈጠረው? በአንድ ሌሊት አዋቂ ነኝ የሚል ፍስሐ ተፈጠረ። ፍስሐ ምንድን ነው የሆንከው? አዋቂ ደግሞ ስታወሬን ተጠንቀቂ። ይሄ ነው ችግሩ። አዋቂ ነው ማለቱ የሚለው ገብተዋል ወይስ ግራ ገብተዋል? ቀድማችሁ የሰጠችሁት ማዕረግ ከሱ ሲመጣ ለምን እንደ ችግር ታዩታላችሁ? የትኛው አዋቂ የትኛው ማዕረግ ነው ትዳርን የሚያፈርስ? ትዳር ደግሞ ምን ሊያደርግ ነው እና እኔንም አታገቧኝም። የእኔን እሱ ለታመች መለሰና፣ እኔ እናትህ ሳላሳዝንህም፣ ኔ ልጅ ምን ላድርግ? አድርጋለሁ ብለህ የተነሳኸውን ነገር ተው። እንደው ክብሬ ያሳዝናኝ እንጂ በትዳሬ መጥተህ ቆሜ ባላናገርኩ ነበር። አንተ ልጅ ይሄንን ነገር ተው፣ አለገባሽም ያልከውንም ተው፣ በቃ ተው። ካሉ ተው። እናንተ ከምችለው በላይ የምትጠይቁኝን ነገር ካልተዋችሁ እኔ እንዴት ልተው? እናንተም ተው የሚላችሁን ነገር ተዋ። ምኑን እኔ ውለታችሁን መመለስ የምችለው በተማርኩትና ና በማቀው ቦያ በማገልገል ብቻ ነው። ተገለጠልኝ አልከውስ ነገር፣ ቆይ ማን የገለጠለት? እናንተው እናንተው። ይሄንን አድርግ ያንን አድርግ ስትሉኝ፣ ሁሉን ማድረግ እንደምችል ተገለጠልኝ። ይሄ መገለጥ ሳይሆን መሸፈን ነው። ተፋቱ በላይ። አያችሁ፣ አያችሁ። አንድ ሰው ስለተማረ ብቻ እሱ ከሚችለው በላይ ከጠበቃችሁ፣ የማይችለውን ሁሉ እችላለሁ ብሎ እንዲነሳ ታደርጉታላችሁ። አባብዬ፣ ያቆየሁትን ትዳሬን ተፋቱ ሲል ሁሉን እንደማይችል ጠረጠርኩ። አስጨነቃችሁኝ። ለዚህ ነው እንዲህ አይነት ሀሳብ ያመጣኸው፣ የእኔ ልጅ ሳራ ከተማ ለባል የምጠብቂው የህልም አለም የእነ ውብነሽ በሁለታ ምላሽና ተምረዋል በሚል በማላውቀው ሁሉ እንድገባ መፈለግ፣ ይሄ ሁሉ ነገር ነው እሱ ውስጥ የከተተኝ። በዚህ ከቀጠላችሁ እኔን ከናካተው ታጡኛላችሁ። ኧረ አንጣ፣ ስለዚህ አታሳጡኝ። አይ ሸክማችን እንዲቀል ብለን ሸክምህን አበዛንብህ መሰለኝ። ኧረ እኔ ከዚህ በኋላ ሸክም አልሆንብህም። በአቅመት አኖረኛለህ። አቅሜን አውቄ እኖራለሁ። ልጅ እኔ እናተ ልጨነቅልህ፣ ችግርህ እየገባኝ ነው እንዴ? ቆይሻውን የተጠሩት መምጣታቸው ነው። ምንድን ነው የምናደርገው? እውነትም ምንድን ነው የሚደረገው? እሱም አለ። ለካ ከእናንተ ጋር መጨረስኩና በደንብ ተረድታችሁኛል። አላገባሽም እያልከኝ የእኛ ግድ የለም የጀመርነውን እንጨርሳለን። በኋላ የበለጠ ያስረዳናል። የተጠሩት ግን የተጠሩትን ቀኑን መቀየሩን እየዞርኩ መንገር እችላለሁ። ብቻህንማ አይሆንም። ምን ማለው? እሱማን ማለው? እርግጠኛ ናችሁ? እኛ አይደል ችግሩን የፈጠርነው፣ እኛው እንወጣው። በሉ በሉ እንሄድ። እናንተ ቀደሙ፣ ፍጠኑ። እሺ እሺ። ዘላለም አንተስ? እኔም መጣሁ። እኔ ምን አልኩ? ችግሩን አሳያቸው እንጂ ራሳቸው ይፈቱታል ያልኩት ነው የሆነው። ይሄ ጅማሬው ነው፣ መጨረሻውን ገና እናያለን። እናያለን እናያለን። መለኪያ የሬዲዮ ድራማ የሰማችሁትን ይመስል ነበር። ድራማውን የተጫወቱላችሁ ህሊና ሲሳይ፣ ማስረሻ ገብረ ማርያም፣ ትግስት ተስፋዬ፣ ጽናት አበራና ዘላለም ጌትነት ነበሩ። ከኑሮ ጋር መጋጨት፣ ግራ መጋባትና ሀሳብ ማጣት ይቀራል። ወደ ውብ የኪነ ጥበብ፣ የሙዚቃ፣ የጨዋታና ቁም ነገር አለም አብረን እንጓዛለን። ሁሉም ጥሩ ይሆናል።